ሰሞኑን በኢቢኤስ ቴሌቪዥን ቀርባ የደረሰባትን በደልና ግፍ የተናገረችው ብርቱካን ተመስገን በፌዴራል ፖሊስ መታሰሯም ተሰምተዋል። ዝርዝር መረጃውንም ይዘነዋል። በአማራ ክልል በቀጠሉ የስምንተኛ ቀን የዘመቻ አንድነት ድል የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ ወንጭ ቆለላ በዋሸራ ቀበሌ በሰፈረ ወንበዴ ቡድን ላይ ድል መቀዳጀቱን ሰምተናል። ዝርዝር መረጃውን እናደርሳለን። አገዛዙ ከኤርትራ ጋር አደርገዋለሁ ብሎ ላሰበው ጦርነት በአፋር ክልል ፕሪማንዳ ሱላ ወታደረ ካምፕ ውስጥ በእስር ላይ የሚገኙ የአማራ ተወላጆችን በፈንጅ ማምከን እንዲሳተፉ ማስገደዱም ተሰምቷል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያል ከተለያዩ አውደ ግንባሮች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተል ወደ እናንተ ማድረሳችን እን ጀምረናል እናንተም ለቻናሉ አዲስ ከሆናችሁ ቻናሉ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁን እያል ቀጥታ ወዳገኘናቸው መረጃዎች እናልፋለን። ሰሞኑን በኢቤስ ቴሌቪዥን ቀርባ የደረሰባትን በደልና ገፍ የተናገረችው ብርቱካን ተመስገን በፌዴራል ፖሊስ ታሰረች። ከዩኒቨርሲቲ ግቢ ውስጥ አፍነው ወስደው ከአንድ ዓመት ከስድስት ወር በላይ በጫካ ውስጥ በተደጋጋሚ መደፈሯንና አሳቃቂ ድርጊት ሲፈጽምባት መቆየቱን በኢቤስ ቴሌቪዥን ቀርባ መናገሯም ይታወሳል። በዚህም ምክንያት በፌዴራል ፖሊስ መታሰሯን ሚዲያችን ምንጮችም ገልጸዋል። ከዚሁ ጋር በተገናኘ ከዝግጅቱ አቅራቢዎች አንዷ ሉላ ገዙ ታሰረች የሚለው ወሬ ውሸት መሆኑንም የሚዲያችን ክፍልም አረጋግጠዋል። በተያያዘ መረጃ አሁንም ማምሸውን የፌዴራልና የአዲስ አበባ ፖሊስ በጋራ በመሆን የኢቢኤስ ቴሌቪዥን ጣቢያ በቁጥጥር ስር ውሎ ምርመራም እያካሄደ ነው። የፌዴራልና የአዲስ አበባ ፖሊስ የደንብ ልብስ የለበሱ የጸጥታ ኃይሎችን ድንገት ገብተው እየፈተሹ አስወጡን ሲል የገለጸልን አንድ የጣቢው ሰራተኛ በወቅቱ ለነገ የሚሆን ዜናዎችን እያዘጋጀን ነበር ብሏል። የጣቢው ባለቤቶችን ጨምሮ አዘጋጆች የምስልና ቪዲዮ አርታይ መታሰራቸውንም ቀደም ሲል መዘገባችን ይታወሳል። ስምንተኛ ቀኑን የያዘውን የዘመቻ አንድነት ድል የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ በርጌድ ጎንጅ ቆለላ በአሽራ ቀበሌ በሰፈረ ወንበዴ ቡድን ላይ ድል መቀዳጀቱም ተሰምቷል። ዛሬም እንደተለመደው ስምንተኛ ቀኑን በያዘው ዘመቻ አንድነት ውጤት የተገኘበት ባለው ጥምር ውጊያ በዋና ጦር አዛዡ በሻለቃ አዚ ስመው የተመራው የዮሐንስ አለማየሁ ብርጌድ ውጊያ ከማይሰለቻቸው ክንብልባሎቹ መብረቁ ተፈራ ብርጌድ ካበረ አዳሙ ሻለቃ ከአዴታ ንሙት ያዛቸው ብርጌድ በላይ ሻለቃ ጋር ጠላት እንድል ማድረግም ተችሏል። ውጊያው ከጠዋቱ 12 ሰዓት እስከ የረፋዱ አራት ሰዓት የተደረገ ሲሆን ጠላት የፋኖን ክድ መቋቋም ተስኖት ከሌላ ቦታ ሰባት ሴፌ ሰዓት ተጨማሪ ኃይልና አንድ ዙ 23 በማምጣት ሙሉ በሙሉ ከመጥፋት ተርፏል። በሆኑም በዚያ አውደ ውጊያ 23 የጠላት ኃይል የተደመሰሰ ሲሆን 18ቱ ቁስለኛም ሆነዋል። በተያዘ መረጃ ከመጋቢት 10 2017 ዓም እስከ መጋቢት 17 2017 ዓም በዘመቻ አንድነት የተመዘገቡ ድሎችና ቁጥራዊ መረጃዎች እንሆ ይህን ይመስላሉ። ዘጠና ሁለት አውደ ውጊያ በጎንደር ተካሂዷል። በሰማኒያ አምስት ልዩ ልዩ ቦታዎች የተካሄደ ውጊያ ሲሆን በሰባት ውጊያ የተደረጉት በተመሳሳይ ቦታ በደገግሞች ነው። በድምሩ ሶስት መቶ ስድስት ሰዓታትን የፈጀ ውጊያ በልዩ ልዩ ቦታ አስራ ስምንት በመቶ ኃይል ካለን የወታደር አቅም ለውጊያም ተጠቅመናል። በሁሉም የጎንደር ዞኖች ውጊያ ተደርጓል። በጠላት ላይ ሰብዓዊ ኪሳራ 74 የተደመሰሰ፣ 288 የቆሰለ፣ 114 የተማረከ፣ 186 ምህረት የገባ ሚሊሻ ይበዛል። 287 ቦምቦች፣ ከ6700 በላይ ተተኳሽ ጥይቶች፣ አራት አይኩም ወታደራዊ መገናኛ ሬዲዮ ነው። ከአምስት ኩንታል በላይ ልዩ ልዩ የሰራዊት ስንቅ አንድ ተሽከርካሪ ላይ ጉዳትም ደርሷል። አስራ አራት ነፍስ ወከፍ የጦር መሳሪያ ትጥቅ ይዞ የኮበለለ ከጠላት የወገኑ በጦርነቱ ቀጥተኛ ተሳትፎ ያላቸው ልዩ ልዩ የጸጥታ የመረጃና የፖለቲካ አመራሮችና አስተባባሪዎች 38 የተደመሰሰ፣ አራት የቆሰለ፣ 59 የተማረከ በቁጥጥር ስር የገባ በዘመቻ አንድነት ነፃ የወጡ የወረዳ ከተሞች ንዑዙ ወረዳዎች አነስተኛ ከተሞ ስትራቴጂካዊ ጠቀሜታ ያላቸው አካባቢዎች በድምሩ ሰላሳ ሰባት ከጠላት ነጻ ወጥተዋል ስድስት ዋናውና አውራ ጎዳናዎችን እንቅስቃሴ ለመቆጣጠር የሚጠቅመንን ገዢ መሬቶችም ተቆጣጥረናል 142 እስረኞችን ከእስር አስፈትተን ሶስት ወረዳዎች ከ25 ቀበሌዎች በላይ የጥራዝ መዋቅር ፈርሶ የወገን መዋቅር እየተተካ ነው አገዛዙ በጎንደር ግንባር ፖለቲካዊ፣ አስተዳደራዊ የዘወት ተግባሩን ለመፈጸም እንዲቸገርም ሆኗል። በዘመቻ አንድነት የተፈጠረው የትግል መነሳሳት በሁሉም ያፋጎ ክፍለ ጦሮች ከ1500 በላይ አዳዲስ አባላትም ትግሉንም ተቀላቅለዋል። በሁለት ዓለም አቀፍ የሚዲያ አውታሮች አልጀዚራና ሪውተርስ ዘመቻ አንድነትን የሚዲያ ሽፋንም ሰጥተውታል። በመቶ የሚቆጠሩ ሌሎች የሚዲያ አካላት ዘመቻ አንድነትን ድልና መረጃዎችም አሰራጅተዋል። በልዩ ልዩ ቦታ ከ45ሺ በላይ ነጻ ከወጡ ህዝባችን ጋር ይ ውይይትና መልሶ ማደራጀትም እየተከናወነም ይገኛል። ህዝቡም ዘመቻ አንድነትን ሙሉ በሙሉም ደግፎታል። በወገን የደረሰ ሰብአዊ ቁሳዊ ጉዳት ከጠላት ቁጥራዊ አያዝ በንፅፅር በመቶኛ 2ነጥብ ሁለትም አካባቢም ነው። አገዛዙ ከኤርትራ ጋር አደርገዋለሁ ብሎ ለአሰበው ጦርነት በአፋር ክልል ቡሬ ማንዳ ሱላ ወታደራዊ ካምፕ ውስጥ በእስር ላይ የሚገኙ የአማራ ተወላጆችን በፈንጅ ማምከን እንዲሳተፉም ማስገደዱም ተሰማ። እስረኞቹ ካለፉት ሳምንታት ጀምሮ የፈንጅ ማምከን ስልጠና በግዴታ እየተሰጣቸው ሲሆን፣ እንሳተፍም ያሉት በአሰቃቂ ሁኔታ ተገለዋል ነው የተባለው። ያለ ጦርነት መኖር የማይችለውና የንጹሃኖችን ደም ካላፈሰሰ አገር አስተዳደረ የማይመስለው የብልጽግና ቡድን ሀገሪቱን ለዳግም ደም አፍሳሽ ጦርነት ሊዳርጋት በኤርትራ ላይ የጦርነትን ነጋሪትም እየጎሰመ ነው ገዢው ቡድን አይቀር የሚመስለው ለዚህ የኢትዮ ኤርትራ ጦርነት ከዚህ ቀደም በማጎሪያ ካምፕ አጉሯቸው የነበሩ የአማራ ተወላጆች እስረኞችን የሳት ማብረጃ የሆኑ ዘንድ በግዳጅ ወታደራዊ ስልጠና እንዲወስዱ እያስደረጋቸው መሆኑ ነው የታወቀው። በአዲስ አበባ እና በተለያዩ ሀገሪቱ ክልሎች አማራ በመሆናቸው ብቻ ፋኖን ሊደግፉ ይችላሉ በሚል ጥርጣሬ በርካታ ቁጥር ያላቸው የአማራ ተወላጆች ከየመኖሪያ ቤታቸውና በስራ ገበታቸው እንዳሉ ታፍነው በአፋር ክልል ቡሬ ማንዳ ሱላ በተባለው ወታደራዊ ካምፕ ውስጥ በእስር ላይ እንደሚገኙ የሚዲያችን ምንጮችም አረጋግጠዋል። ከእነዚህም በተጨማሪ በአማራ ሕዝብ ላይ እየተፈጸመ ያለው ግፍና በደል የተቃወሙ በተለያዩ ወታደራዊ ዞች ስር የነበሩ የአማራ ተወላጆች የመከላከያ ሰራዊት አባላት በዚህም ምድር ሲኦል የሚል ቅጽል ስም ባለው ወታደራዊ ካምፕ ውስጥ ከአንድ ዓመት በላይ ታስረው አሰቃቂ ግፍና መከራ እየተፈጸመባቸው እንደሚገኝ ወታደራዊ ምንጮቻችን አክለውም ገልጸዋል። በዚህ ወታደራዊ ካምፕ ውስጥ እንዲታሰሩ የተደረጉ የአማራ ተወላጆች አጠቃላይ ብዛታቸው ከአንድ ሺህ በላይ ነበሩ የተባለ ሲሆን ከነዚህ መካከል ከሁለት መቶ አምሳ በላይ የሚሆኑ እስረኞች በረሀብና ውሃ ጥም እንዲሁም በተፈጸመባቸው ከባድ ድብደባ ህይወታቸው ማለፉ ጣቢያችን ከምንጮቻችን ለመረዳት ችሏል። ከቀይ ባህር በአርባ ኪሎ ሜትር ርቀት ገደማ ላይ በሚገኘው የአፋር ክልሉ ቡሬ ማንዳ ሱላ ወታደራዊ ካምፕ ውስጥ የሚገኙት የግፍ እስረኞች አገዛዙ ከኤርትራ ጋር አደርገዋለሁ ብሎ ባሰበው ደም አፍሳሽ ጦርነት እንዲሳተፉ ግዳጅ ተጥሎባቸዋል ሲሉ ነው ምንጮቻችን የጠቆሙት። እስረኞቹ በጦርነቱ ይሳተፋሉ የተባሉት በፈንጂ አምካኝነት ሲሆን፣ ለዚህም ደግሞ ከሳምንታት በፊት ጀምሮ የግዳጅ ወታደራዊ ስልጠና እንዲወስዱ እየተደረጉ ነው ሲሉ ምንጮቻችን አክለውም ገልጸዋል። ገዢው የብልጽግና ቡድን የወደብ ባለቤት ለመሆን በሚል ማጭበርበሪያ ሊያካሂደው ባሰበው ጦርነት ኛ መንግስታዊ ዘር ማጥፋት የታወጀበት የአማራ ልጆችን በምድር ላይ አትኑርም ተብሎ በየቀኑ በግፍ ለሚገደለው ህዝብ ወደ ምኑ ነው በሚል አንሳተፍም ያሉ እስረኞችን በአሰቃቂ ሁኔታ ተገድለው አስከሬናቸው ናቸው በዱር አራዊት እንዲበላ መደረጉንም ደረሰን መረጃዎችም ያመለክታሉ። አገዛዙ አይደለም ኢትዮጵያን ምስራቅ አፍሪካንም ይጠብቃል በሚል የሚኮራራበት ጦር በቂና ዘመናዊ የሆነ የፈንጂ አምካኝ ክፍል የለውም የተባለ ሲሆን የነበሩትም አብዛኞቹ የትግራይ ተወላጆች ነበሩ። እነሱም ቢሆን በሰሜኑ ጦርነት ተቋሙን ከርተው ወጥተዋል ነው የተባለው። የአገዛዙ ጦር ከህዋስ ጋር ባደረገው ጦርነት ለፈንጅ ማምከን ሲጠቀምበት የነበረ የቤት እንስሳቶችን ሲሆን ፈንጅ ተጠምዶባቸዋል ብሎ በጠረጠራቸው ስፍራዎች ላይ ከፊት በማስገባት የአሰሳ ስራ እንዲሰሩና በግራት እየረገጡ እንዲያፈነዱ በማድረግ እንደነደርግ እንደነበረ ያስታወሱት የሚዲያችን ወታደራዊ ምንጮች በዚህ በርካታ የቤት እንስሳቶች ማለቃቸውንም ተናግረዋል። ኦዴድ መራሹ የብልጽግና ቡድን በቡሪ ማንዳሱላ ወታደራዊ ካምፕ ውስጥ አስሮ ከፈጸመባቸው ከባድ ድብደባ እንዲሁም ከረሃብና ውሃ ጥም የተረፉ የአማራ ተወላጆች ከኤርትራ ጋር አድርጓለው ብሎ ባሰበው ጦርነት በፈንጂ ማምከኛነት አሰልፎ ለርቄት ሊዳርጋቸው መሆኑ ነው ወታደራዊ ምንጮቻችን የተናገሩት። የሀገር ውስጥና ዓለም አቀፍ የሰብአዊ መብት ተቆርቋሪዎች እንዲሁም መንግስታት የእነዚህን እስረኞች ጉዳይ በጥብቅ እንዲከታተልና የአገዛዙ ስርዓት እያደረገ ካለው እስረኞች በግዳጅ ውጊያ የማዘጋጀት እንቅስቃሴን በአስቸኳይ እንዲያቆም ግፊት እንዲያደርግም ተጠይቋል። ሰላም የተወደዳችሁና ና የተከበራችሁ ሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ ብያላችሁ፣ በሰላም ቆዩልን።